በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች፣ የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የደሙ ፍሬዎች፣ የቅዱሳን ወዳጆች በወደደን እስከሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የክርስቶስ ሰላም ብዙ ይትረፍረፍ ይበልላችሁ። ኢትዮጵያውያን ውድ ኤርትራውያን እንግዲህ እንደተለመደው ይህ ቤተ ወንጌል የተዋህዶ ሚዲያ ቤተሰቦች ድንቅ ድንቅ ነገሮችን አስተማሪ፣ መካሪ፣ ጠቃሚ ግንዛቤ ሊፈጥሩ ግንዛቤ ሊሰጡን የሚችሉ መንፈሳዊ ነገር መንፈሳዊ መርሃ ግብር የሚተላልፍበት ነው እና አሁንም እንግዲህ እንደተለመደው ስለ አምደው ቅዱስ ሚካኤል መልሱ በዕለት ስለሆነው ስለ አምደው ቅዱስ ሚካኤል ድንቅ ድንቅ ምስክርነት አለ። ከነዛም መካከል እንደው ቀንጨብ አድርጌ አቀርብላቸዋለሁኝ። አንዲት እህታችን በውጩ ዓለም የምትኖር በስደቱ ዓለም የምትኖር በሳውዲ አረቢያ የምትኖር እንዲሁም እህቷም በዛው አብራ ትኖራለች፣ በስደቱ ዓለም በሳውዲ አረቢያ ማለት ነው እና ምስክርነት አለኝ መምህር እባክህን እኔ ያስጨነቀኝ በጣም ያስለቀሰኝ እህቴ ያላወቀችው ብታውቀው ጉዳት ላይ ሊጥላት የሚችል አንድ የሆነ ትልቅ የሆነ ችግር ተፈጥሮ ነበር አለች። ይህ ችግር ለአንድ ዓመት ያክል እሷ ሳትሰማ እኔ ሌት ከቀን እየተጨነቅኩኝ እያለቀስኩኝ አንድ ዓመት ገፍቻለሁኝ አለች። እርሱ ምንድን ነው ጉዳዩ? በዛ ሲኖሩ በሰራችው በላቧ ባጠራቀመችው ብር በር በሯን ቤተሰብ ጋር ትልክና ለአባቷ ልካ ቦታ ታስገዛለች። ቦታ የሸጠላቸው ሰው ለአባቷ የሸጠላት ሰው የራሱ ያልሆነ ቦታ ነው። ገንዘቡ ያልሆነውን ንብረቱ ያልሆነውን መሬት ቦታ የኔ ነው በማለት ይሸጥላቸዋል። እነሱ የሚያውቁት ታሪክ የለም። በሰው በሰው ነው፣ ሂደው ሰው ነው ያገናኛቸው። ያ ሰው ደግሞ እንደተባለው ታማኝ አልነበረም። የራሱ ገንዘቡ ንብረቱ ይዞታው ያልሆነውን ይዞታዬ ነው ንብረቴ ነው ቦታዬ ነው ብሎ ይሸጥላቸዋል። ገንዘባቸውን ይከፍላሉ። ከዛ ቤት ለመስራት ሲታሰብ ቦታው የሱ እንዳልሆነ ራሱ ሰውየው ተናገረ። በስህተት ነው፣ ይሄ የእኔ ቦታ አይደለም፣ ይሄኛው ነው የኔ ቦታ ብሎ እንደገና ደግሞ ሌላ ቦታ ያሳያቸዋል። ይሄንን ውሰዱ፣ ይሄንን ገንዘቤ ነው፣ ይሄ የኔ ነው ይልና ያንን ቦታውን በድጋሚ ሁለተኛ እንደገና ያንን ቦታ ይሰጣቸዋል። ያ ቦታ ደግሞ የሚገርማችሁ ነገር የማን ሆኖ ቢገኝ ጥሩ ነው? የራሱ የልጁ ማለት ነው። የሰውየው ልጅ፣ የዚህ የሻጩ ልጅ፣ የሴት ልጁ ሴትናት ልጁ የሷን ቦታ ይሄንን ውሰዱ በቃ ይልና ያንን ቦታ ይሰጣቸዋል። አሁንም እነዛ ሰዎች እሺ ይሉና ነገሩን በማሳለፍ ይሁን በማለት ያው ተቻችሎ ማለፍ የሚባል ነገር አለ አይደለ? እሺ ከኛ ይቅር ብሎ ያንን ቦታ ይረከባሉ። አሁን ቤት ሊሰሩ ባሰቡና ባቀዱ ጊዜ ያቺ ልጅ ትሰማለች። እንደት እንዴት? ማን ቦታ ላይ ነው ማን የሚሰራው? ከየት መጣችሁ እናንተ? እነማን ናችሁ? ማን የላካችሁ? ብላ ያቺ ልጅ ትነሳለች። አቶ ከሌ የሚባል ሰው እንዲህ አይነት ቦታ ሽጦልን ነበር እዛ ላይ ልንሰራ ስር አይ፣ በስህተት ነው፣ ይሄኛው ነው የእኔ ብሎ ይሄኛውን ሰጥቶናል። ስለዚህ ሰውየው መቅረብ ይችላል፣ ይሸጠልን፣ አቶ ከሌ ይባላል፣ እሱ ይቅረብ፣ እሱን ማቅረብ እንችላለን ብለው በሚናገሩበት ጊዜ በሱማ፣ አባቴ ነው አባትሽ ነው። እንግዲያውስ ጥሩ፣ ይቅረብልን። ጥሪው ሲፈለግ ሰውየው ጠፍቷል። ሰውየው ጠፋ። ከዛ በኋላ ነገሩ በዩዋ ሊደር በማለት ሽማግሌ መሀል ላይ ይገባል። ነገሮች በጣም እየከረሩ ከአንድም ሁለቴ ሰው በጣም የማይገባ ተግባር ነው እየፈጸመባቸው ያለው እና ሰውየው ጠፋ። ቦታውም አንቺም ታይ፣ አንተምታው ተብሎ ቦታው በሽማግሌ እጅ ይገባል። ሽማግሌ ይይዘዋል። ያ ሰው አሁንም አልተገኘም። እኚህ ልጆቻቸው በስደት ያሉ አባት የልጃቸው ብር የልጃቸው እንዴት ተሰቃይታ እንዴት የደም እንባ አንብታ እንዳመጣችው ስለሚያውቁ ይህ ሰውዬ ከጠፋ ወይ ቦታውን ለልጅቱ ማለት ነው፣ ወይ ቦታውን ትሰጭኛለሽ የገባበት ገብቼ ወይ የአባትሽን ሕይወት ወይ ይገለኛል፣ ወይ የሱን ሕይወት ያጠፋል፣ ወይ ሱ ይህንን ሕይወት ያጠፋል የሚል እሳቤ ያስባሉ። ከዛ ይቺኛይቱ ይቺን አሁን ምስክርነት ስጥልኝ የምትለኝ ልጅ ይህንን ስለምታውቅ እህቷ የቦታው ባለቤት አልሰማችም። ለምን እንዳትሰማ ተደረገ? ልጅቷ እህት ያለች ብትሰማ ታማሚ ነች እና ያማታል እያመማት ነው ያንን ብር እንግዲህ አጠራቅማ በሰው ቤት ሰርታ ታውቁታላችሁ እንግዲህ እኔ ከምናገረው በላይ እናንተ በህይወት የምትኖሩት እናንተ በእናንተ አንደበት ቢመሰከር ደስ ይለኝ ነበረ እና ብትሰማ የሆነ ነገር ትሆንብኛለች ራሷን ታጠፋለች በሽታው ቢነሳ ሰው አትሆንም በድንጋጤ እህቴ በሰው ሀገር ትቀርብኛለች በማለት እቺ ልጅ በጣም ትጨነቃለች በጣም ትጨነቃለች። አባት እዛ ጋር የሆነ አደጋ ውስጥ ነው ያለው። ቢገልም ቢገደልም ጥሩ ነገር አይደለም የሚፈጠረው መቼም አይደል እንደ እና በዚህ አይነት በዚህ አጣብቂ መካከል ይች ልጅ የኔን ቪዲዮ ትከታተላለች እና ስለ አምደው ቅዱስ ሚካኤል ትሰማለች ድንቅ አድራጊነቱን ምስክርነት ሲሰጥ ትሰማለች። ቦታው ላይ ያለውን ስርዓት ሲከወን ሲፈጸም ታያለች እና አምደው ቅዱስ ሚካኤል አለች፣ አምደው ቅዱስ ሚካኤል እባክህን፣ አንተ ተአምር አድራጊነህ፣ ድንቅ ድንቅ ነገር ታደርጋለህ፣ በጆሮ የሰምቻለሁ፣ ምስክርነትህን አድምጫለሁ። ተደርጎላቸው ከሚመሰክሩት መሀከል አንዷን እኔ ልጅ እኔ ባሪያ ልሆን ብዬ ተሳልኩኝ መምህር አለች። ወር ባልሞላ ውስጥ በቀናት ውስጥ ነው ያ መልስ ያ ችግር መልስ ያገኘው ያ ጭንቀቴ መልስ ያገኘው አለች። አባቴ ሰውየውን ቢያገኘው በቃ ይተናነቀዋል ወይ ይገለዋል፣ አንዳች ብቻ አንድ ሕይወት ይጠፋ ነበር አለች። ከዛም በኋላ ተስዬ። በቀናት ውስጥ ብቻ ያችን ልጅቱ አይ አባቴም አይጥፋ አይሙት፣ ገንዘብ ነው፣ ነገ ይተካል። እናንተ ብራችሁን ከፍላችኋል፣ ንብረት ማግኘት ይገባችኋል። እናንተ ጋር አይደለም ጥፋቱ። አባቴ ጥፋተኛ ቢሆንም ነገር ግን በሕይወት እንዳጣው አልፈልግም አባት በህይወት ይኑር። መጠሪያ ስሜ ነው፣ መከበሪያ ነው። እናንተም ቦታችሁን ውሰዱ። እኔ ወድጄ ፈቅጄ ፈርሜ ልስጣችሁ ብላ የዛ የከሃዲው ልጅ፣ እንግዲህ በጣም ግሩም ነው። ከአባት ልጅ የተሻለ አእምሮ፣ የተሻለ ማንነት አገኘን አየን ማለት ነው። ቅዱስ ሚካኤል በእሷ ላይ አድሮ ድንቅ ስራውን ሰራ፣ ልቦናዋን አበራላት ልቦናዋን አበራላት። አንዳንድ ክፉ ልጅ ቢሆን የክፉ ልጅ ክፉ ነው መቼም የሚሆነው አደለ። ለካ ከንክርዳድ መካከል ስንዴ እንደመውጣት ማለት ነው እናንተ ስንክርዳድ ዘርታችሁ ስንዴ መገኘት ማለት ነው እና በጣም አድንቅ ያለኝ የቅዱስ ሚካኤልን ድንቅ ስራ። ይቺ ልጅ ምናለፋችሁ ቦታውን አስረከበች ቅዱስ ሚካኤል ስዕለቷን ሰማት ይችል ልጅ ምን አለችኝ መምህር አለችኝ እኔ የተሳልኩትኝ ለቅዱስ ሚካኤል ለክብሩ መገለጫ ምስክርነት እሰጣለሁኝ ለክብሩ መገለጫ አምስት ሺህ ብር ገቢ አደርጋለሁ ይህንን ደግሞ መስክርልኝ ብላለች መልካም አሳየው እኔም ደግሞ ይስማሽ አሁንም ይስማሽ፣ ስለትሽንም ለመፈጸም ያብቃሽ ብያለሁ። ስለት ማለት ምን ማለት ነው? ስለት ማለት እንዳውን ስለ ስለ ስንመለከት መጽሐፍ ቅዱሳዊ ነው ወይ? መጽሐፍ ቅዱስ ስለ ስለት ምን ይላል? ስለት ወይም ብጽዓት ማለት ነው። ብጽዓት ማለት ስጦታ፣ የፍቅር መግለጫ ለከሌ እንደዚህ አደርግለታለሁ ብሎ ቃል የገባውን መፈጸም ማለት ነው። እና ስለዚህ ስለ ስዕለት ስንመለከት መጽሐፍ ቅዱስን በኦሪት ዘዳግም ምዕራፍ 23 ቁጥር 21 ጀምረ ስንመለከት ለአምላክህ ለእግዚአብሔር ስዕለት በተሳልህ ጊዜ አለ፣ አምላክህ እግዚአብሔር ከአንተ ፈጽሞ ይሸዋልና ኃጢአት ይሆንብሃልና፣ መክፈሉን አትርሳ፣ አትዘግይ። አያችሁ ስዕለት ብትሳሉ ስለታችሁን አታውሉ አታሳድሩ። ለምን እግዚአብሔር ቃል ስንገባለት እግዚአብሔር እንደ አምላክነቱ ፈጣሪያችን ነው። እንደ ቸርነቱ አባታችን ነው። አባት ከልጁ አባት ለልጁ ዳቦ ገዝቶ ልጅ ሆይ ብሎ እንደገና ከልጁ እጅ ደግሞ ምን ይበላል? ያንን ዳቦ ቆርሶ ይበላል ማለት ነው። ይሄ ማለት ሊቀማው ፈልጎ አይደለም እኮ ፍቅሩ ከፍቅሩ ከፍታ ከፍቅሩ ጽናት የተነሳ። እንደዛ ያደርጋል ማለት ነው። ከልጁ እጅ ሲበላ ደስ እያለው ነው የሚበላው ማለት ነው። ሞሰብ ሙሉ ከምታቀርቡለት ቁራሽ ነገር ከልጁ እጅ ላይ ቢበላ መንፈሳዊ እርካታ ይኖረዋል ማለት ነው። ፍቅሩ እጅግ በጣም ሊነገር በማይችል ደረጃ ያን ያክል ውስጡን ሰርስሮ ይገባል ማለት ነው። ፍቅር ኃያል ነው። እናንተ እና በፍቅር ስትሰጡ በፍቅር ደግሞ ክርስቶስ ይቀበላል እና እሷን የሰማ ታችንን የሰማ እናንተንም የተዋህዶ ልጆች በየቦታው በየአገሩ በየሀገሩ በየቤቱ በየስፍራው የተጨነቃችሁ ያዘናችሁ በተለያየ ነገር በተለያየ ወጥመድ ውስጥ የገባችሁ በተለያየ ጭንቀት ውስጥ ያላችሁ ንገሩት ለአምደው ቅዱስ ሚካኤል። ከዚህ በፊት እንደዚህ እያልኩኝ ብዙ ሰዎች ቦታው እንኳን ሳይደርሱ እኔ በምላቸው መሰረት ነግረውት በጸሎት ጠይቀውት መልሶላቸዋል። ታሪካቸው ተቀይሯል። ጥላት ሲወድቅ አይተናል። ምስክርነትም ቀርቧል። አሁንም እንደዚሁ እኔ አንዳንድ ሰው ተደርጎለት ለምስክርነት ራሱን ወደኋላ አድርጎ እንዳልተደረገለት አድርጎ ሲደበቅ እኔ በጣም አዝናለሁም፣ አፍራለሁ። እግዚአብሔር ምስክር ብይ እምላችሁ ማለት ነው። ተጨንቋል፣ አዝኗል። ያንን ጭንቀቱን ሐዘኑን ያንን መከራ ከእሱ ላይ ሲያስወግደለት አሁን ይች ልጅ እንግዲህ አባቷ ቢሞትም አባቷ ቢገርልም ምንድን ነው? ጥፋት ነው። በጎነት አይደለም። አያችሁ፣ የክፍለ ሀገር ሰው ደግሞ ድርድር አያውቅም። እንኳን አይደለም በልጁ ንብረት አይደለም በራሱ ቢመጡበት አይደራደረም። ሞትን ይመርጣል ከሸንፈት ይልቅ ማለት ነው። እና በጣም ከባድ ነበር የነበረው አደጋ ማለት ነው። ለአንድ ዓመት ያክል በዚህ ሂደት ውስጥ ቆይታ፣ ነገር ግን አደምደው ቅዱስ ሚካኤል ባጭር ጊዜ ባጭር በቀናት ውስጥ ነው ይሄ መልስ ያገኘችው። መልሱ በእለት አደምደው ቅዱስ ሚካኤል በእውነት አሁንም በእናንተም ለእኛም ለሁላችንም ጥያቄያችንን ለጥያቄያችን መልስ ሆኖ ለምስክርነት ያብቃን። እንደዚሁ አንድ ሄታችን ደግሞ አንድ ልጨምርላችሁ እና ሌላውን ደግሞ ለሌላ ቀን ይሆናል ማለት ነው። ነገር ግን በአምደው ቅዱስ ሚካኤል ሰብ ነው እምላችሁ ይህንን ቪዲዮ ለሁሉም ሸራ አድርጉት። ምን ችግር አለው? ይሄ እኮ የሚነገረው እኮ ስለ እግዚአብሔር ቸርነት ስለ ቅዱስ ሚካኤል አማላጅነት ነው እና ይህንን ሼር አድርጋችሁ በረከት ብታገኙስ ምን ይመስላችኋል? ወገኖቼ፣ ሼር አድርጉት። አንድ እህታችን እንደዚሁ እሷም እንደዚሁ በስደት የምትኖር እህታችን ነች እና በጣም በቤተሰብ ውስጥ በትዳር ውስጥም አንዳንድ ችግሮች ነበሩ፣ ያስጨንቋታል። እሱም ሰላም ይነሳት ነበር። ልጆች አሏት፣ ትዳር አላት። ነገር ግን እሷ በስደት ውስጥ ነው ያለችው። በጣም ከባድ ነው እንግዲህ። በጣም ምን ብዬ ልንገራችሁ፣ ያማል። የቤተሰብ ናፍቆት፣ ልጆቿን ጥላ ነው የምትሄደው። በዛ ላይ ደግሞ በትዳር መካከል ያለው ሰጣ ገባ ይከብዳል አለ። በጣም ሸክም ነው። ያንን ተቋቁማ አሁንም እንደዚሁ ይህንን ቪዲዮ በመከታተል በቤተሰቧም የኔ ታናሽ እህት አለችኝ አለች። እሷ በጣም ታማሚ ነበረች፣ ይጥላታል እና፣ ለብዙ ዓመት ነው የሚጥላት። በቃ ልጆቿ ይሳቀቃሉ። በጣም በከባድ ሁኔታ ነው ሲነሳባት። ምንድን ነው ያለችኝ ባገኘችው ነገር እራሷን በቢላ ልትወጋ ሁሉ ትችላለች አለ። በቢላ ትወጋለች፣ በገኘችው በድንጋይ፣ በመዶሻ፣ በመጥረቢያም ሊሆን ይችላል። ባገኘችው ነገር ብቻ ግን ራሷን እንድትመታ ያደርጋታል። መንፈሱ እሷ አይደለችም። መቼም ሰው ጤናማ ሆኖ እንኳን አይደለም በመጥረቢያ በቢላ በስለት ነገር በድንጋይ ነገር ራሱን ሊጎዳ አይደለም። ሰው እሾህ እንኳን ሲወጋው ምን ያህል ስሜቱና ህመሙ ጥዝጣዜው እንዴት እንደሆነ እንግዲህ ሁላችንም የምናቀው ታሪክና ነገር ስለሆነ በጣም ከባድ ነው። አሁን መንፈሱ በሚነሳና በሚሰውራት በሚጥላት ጊዜ መንፈሱ እስከሚመልሳት ድረስ ራሷን በመጉዳት ላይ ነው የምታሳልፈው ማለት ነው። ራሷን እያደማች አካሏን እያጎደለች ደም እያፈሰሰ ደም ይጠጣል ያ መንፈስ ማለት ነው። አድምቶ ደም ጠጣ ነው የሚፈልገው ማለት ነው፣ ክፉ መንፈስ ማለት ነው። አሁንም በየቤቱና በየቦታው እንዲህ አይነት ሰዎችና ወገኖቻችን አሉ። የሚጥላቸው እያደማ በዛ በደሙን ከደማ በኋላ በደሙን ሲያይ ግብሩን ይወስዳል ማለት ነው። ይሄ ከቤተሰብ የመጣ የዛር መንፈስ ሲኖር ግብር የለመደ ደም የለመደ ሲገበርለት የነበረ በደም የገባ መናፍስት ነው ማለት ነው። እና የእሷም ነገር የትዳሬም ነገር የልጆቼን ሁኔታ ሳስብ እኔ ያለውበትን ሁኔታ እኔም እዚህ አንዳንድ ነገሮች በጣም በጤናይም በስራይም ከሰሪዎችም ጋር በጣም ብዙ ብቻ ግን ምን አለፋ፣ በጣም ብዙ ነገር አለ እና ያን ጭንቀቴን ለቅዱስ ሚካኤል ለመቤቴ ነገርኳትኝ። እና ቅዱስ ሚካኤል ጸሎቴን ስለቴን ሰማ። በየጊዜው መባት ልካለች፣ ስመ ክርስትና የልጆቿን የቤተሰቦቿን በሙሉ ስመ ክርስትናቸውን ጸሎት ማስደረጊያ መባት ሰጠኝ ነበረ። እኔም ደግሞ ያንን እያደረስኩኝ እግዚአብሔር ይመስገን፣ እኔም አላሳፈረኝም ቅዱስ ሚካኤል ማለት ነው። እናንተ ደስ ሲላችሁ እኔም ያው እግዚአብሔር ምስክሬ ብዬ የምነግራችሁ በጣም ከምንም በላይ ከእናንተ እኩል ደስተኛ ነኝ ማለት ነው። ለምን መሰላችሁ? ኃላፊነት በጣም ከባድ ነው እና እኔ እንዲህ አድርጉ ብያችሁ ያ ነገር ሲሆንላችሁ በጣም ደስ ደስ እጥፍ ደስተኛ ነኝ ደስ እሰኛለሁ ማለት ነው። በጣም ደስ ይለኛለና ይቺ እህታችን በየጊዜ ጸሎት በሚሄድበት ሰዓት ጸሎት ታስደርጋለች። አሁን ግን እግዚአብሔር ይመስገን ያ የሚጥላት በሽታ ውልቅ ብሎ ሙሉ በሙሉ ወጣ ባይባልም ነገር ግን ይጥላት የነበረ ራሷን እንድታጠፋ፣ ራሷን እንድትጎዳ፣ ደሟን እንድታፈስ ያደርጋት የነበረ መንፈስ ተገስጾላት፣ ተይዞላት አሁን ጤናማና ሰላማዊ ሰው ሁና አይጥላትም። አካሏንም እንድትጎዳ የሚያደርጋት ያ መንፈስ ታስሮ ተገስጾ ነው ያለውና ይህንን ምስክርነት ስጥልኝ። እኔ ቅዱስ ሚካኤል ከዚህ በላይ እያደርግልኝ የጠብቀዋለሁኝ። እንደ ሰው ከመጋረጃ በስተጀርባ ሁኛ አይደለም የምመሰክረው አሁን በባዕድ ሀገር ስላለሁኝ እንዱ ባንተ አንደበት መስክርልኝ፣ ንገርልኝ። ነገር ግን እንደው ፍጻሜውን ያሳምራልኝ። በቪዲዮም ቢሆን እየተቀረጽኩኝ እየመስክራለሁኝ፣ ደጁም ላይ መጥቼ እየመስክራለሁ። ስሜ ፋንታይ እባላለሁ። እህታችሁ፣ በስደት ያለው እህታችሁ ፋንታይ እባላለሁኝ። እኔን እንደሰማ እናንተን የሚሰማችሁ ቅዱስ ሚካኤል ሀገራችን ኢትዮጵያን ሰላም ያድርግልን፣ ብላችኋለች። በእውነት ፍጻሜውን ያሳምርላት፣ ለተጨነቀ ሁሉ አደምደው ቅዱስ ሚካኤል ይድረስልን፣ ይድረስላችሁ፣ ይድረስልን። ጥላታችሁን የመተትን፣ ያስማትን፣ የሟርትን፣ የርኩሳን መናፍስትን ስራና ሴራውን ፍርስ ብትንትን ያድርግልን፣ አመድ አድርግላችሁ፣ አመድ አድርግልን። አሁንም እንግዲህ በክብረ በዓሉ በአመቱ እለት ሰኔ አስራ ሁለት እዛ ቦታ ላይ ጸሎት ይደረጋል ማለት ነው። ብያላችሁበት ሆናችሁ ተሳሉ። ጸሎት ማስደረግ የምትፈልጉ ስመ ክርስትናችሁንና ጸሎት ማስደረግ ያንበባችሁን በመላክ ጸሎት ማስደረግ የራሳችሁንም የቤተሰባችሁንም ስም ልካችሁ ጸሎት ማስደረግ ትችላላችሁ። እንዲሁም ዝክርም ላይ መሳተፍ ትችላላችሁ። ዝክሩን ሰፋ አድርገን እንዘክራለን። ከዛ የተረፈም ደግሞ ምንድነው የምናደርገው? ወደ አዳራሹ የቆርቆሮ ግዢ፣ የሚስማር፣ የሲሚንቶ፣ የበር ስራ ስላለብን ማለት ነው፣ በር ስለሚያስፈልገን ወደዛ እናደርገዋለን ማለት ነው። ስለዚህ ባለው የበረከት ስራ ላይ እንሳተፍ በአካል ባትገኙ ስማችሁ ይሄድ። በላችሁበት ሆናችሁ ተሳሉ፣ ጸሎት አስደርጉ። ነገር ግን ጸሎት እያስደረግኩ ነው አስደርግ ያለው ብላችሁ ቁጭ ብሎ መተኛትና መጠባበቅ ሳይሆን የእናንተም ድርሻ ያስፈልጋል። እናንተም በጾም በጸሎት አሁን እንግዲህ ሰኔ ጾም ገብቷል ማለትም በሁለት ሰኔ ሁለት ጾም ተጀመረ ማለት ነው። ሁላችንም በጾም በጸሎት በስግደት ራሳችንን በንስሐ ህይወት ውስጥ በማዋል በማሳደር በህይወታችን ጣልቃ እየገባ ያለውን እርኩስ መንፈስና ስራውን ለመቃወም ድል ለማድረግ ጾም፣ ጸሎት፣ ስግደት ያስፈልጋል ማለት ነው። ሰላማችሁ በያላችሁበት ብዙ ትረፍረፍ ይበልላችሁ። መሄድ የምትፈልጉ ሰዎች እንግዲህ ምዝገባውን መሄድ የምትፈልጉ ሰዎች ምዝገባው ሊጠናቀቅ ነው ማለት ነው። ከወድሁ ተመዝገቡ፣ አለበለዚያ ያው መኪና ከያዘን በኋላ ቦታ አይኖረንም ማለት ነው። መሄድ የምትፈልጉ ሰዎች በኋላ እንደዚህ ስላላልንኩሮ ምናምን እንዳትሉ። መሄድ የምትፈልጉ ለራሳችን ስንል ነው። ለድህነታችን ስንል ነው። በረከት ለማገኘት ስንል ነው። ስለዚህ መሄዳችሁ ካልቀረ ከወድሁ ራሳችሁን አሳውቃችሁ አዘጋጅታችሁ መንገድ እንዳለው አምናችሁ እንደው ግፋ ቢል ሁሌ የምለው ነገር ነው። ሁለት ሰዓት እንደሚያስኬድ ሁለት ሰዓት የእግር መንገድ እንዳለው አምናችሁ ከዛ ሊያንስ ይችላል። ከዛ አይበልጥም። ከሁለት ሰዓት አይበልጥም። ከሁለት ሰዓት ሊያንስ ይችላል። ስለዚህ ማክሲመም ሁለት ሰዓት የእግር መንገድ ብለን እንይዘዋለን ማለት ነው። ይህንን አምናችሁበት ስትመጡም እንድትመጡ ራሳችሁን መንፈሳዊ ዝግጅት መንፈሳዊ ሰኮናችሁ ኑ። ራሳችሁን አዘጋጅታችሁ ኑ። ሰላማችሁ ይብዛላችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። በ09 0405 6464 በ09 66 መጨረሻው ሰባ ሁለት በመደወል መወያየት እንችላለን ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ቦታው የት ነው የት ነው የት ነው የት ነው ለምትሉህም አሁንም በድጋሚ ልንገራችሁ በሰሜን ሸዋ ውስጥ ነው የሚገኘው በረሃ ነው የአንድ ቀን ጉዞ ወደዛ ስንሄድ የአንድ ቀን ጉዞ ወደዚ ስንመለስ አንድ ቀን እዛ ሶስት ቀን ይፈጃል ተረዳችሁ ቦታውንም መንገዱንም እየተናገርኩኝ ነው ብዙ ሰዎች እንዴት እንደማትሰሙት እኔ እንጃ አላውቅም። ከየት ቪዲዮውን ከየት ጀምራችሁ እየሰማችሁት እንደሆነ አላውቅም እኔ እንጃ። ብቻ ግን ያው ብዙ ሰው ይጠይቃል ማለት ነው እና ቦታውን ብትነግረን የት ነው የት ነው፣ ቦታውን እየተናገርኩኝ ነው። እና ሰላማችሁ ይብዘት ይበልላችሁ። ሰላም ሁኑ።